ተመልካቾቼ፣ ወዳጆቼ፣ አክባሪዎቼ እንደምን ከርማችኋል። በዛሬው ፕሮግራማችን ስለ ጀነሬሽናል ትራማ ወይም ደግሞ ከትውልድ ወደ ትውልድ ስለሚተላለፍ የስሜት ቀውስ እናወራለን። አብራችሁኝ ይቆዩ። ጀነሬሽናል ትራማ ወይም ደግሞ ከትውልድ ወደ ትውልድ የሚተላለፍ የስሜት ቀውስ ምን ማለት ነው ስንል ወላጆቻችን፣ ለምሳሌ የእኛ እናቶች አባቶች ከነሱ ከወላጆቻቸው ወይም ከኛ አያቶች የሚረካከቧቸው ነገሮች ናቸው። ለምሳሌ አያቶቻችን የሚደባደቡ ከሆነ ቤት ውስጥ ቫዮለንስ ካለ ቤታችን ውስጥ የእኛ ወላጆች ደግሞ ያንን እያዩ ነው የሚያድጉት። ወይም ደግሞ ራሳቸውም የሚደበድብ አባት የሚደበድብ እናት ካለቻቸው የእኛ እናትና አባቶች ያንን ሲመለከቱ ነው የሚያድጉት እና እነሱም ልጆች ሲወልዱ ምን ይሆናል? ያን ያዩትን በእናት በአባቶቻቸው የለመዱትን ነገር ልጆቻቸው ላይ ያስተላልፋሉ። ለምሳሌ መተቸት ከሆነ አንተ በቂ አይደለህም አንቺ በቂ አይደለሽም መባል ከሆነ ወይም ደግሞ የትም አደርስም የትም አደርሽም መባል ከሆነ ኢቨን ሴክሹዋል ቫዮለንስ ከሆነ ያዩት ያኔ መሰደብ አላደላ። ወላጆቻቸው የሚሰድቧቸው ከሆነ ወይ አንዱ ልጅ ከአንዱ ልጅ የሚያበላልጡ ከሆነ በጣም ብዙ ነገር። ወላጆቻቸው ደግሞ አንዳንዶቹ የሚነግሯቸው ነገሮች አሉ። በቃ ታሪኮች አባትሽ እንዲህ አርጎኝ፣ እናትሽ እኮ እንዲህ ብላኝ ከሌይ በቃ አላደላ ለልጆች አይምሮ የማይገቡ ነገሮች ማለት ነው። አሁን ምንድነው ባልና ሚስት የሚያልፏቸው ነገሮች ይኖራሉ እና ስለ ልጇ መንገር የሌለባት ነገሮች አባትሽ እንዲያረቀኝ ማለት የሌለባት ነገሮች ይኖራሉ። ግን የእኛ ወላጆች እንደዛ ሲያደርጉ የእነሱን ወላጆች ተመልክተዋል። ስለዚህ ምን ይሆናል? ያ ነገር ይመጣና እኛ ላይ ያርፋል ማለት ነው። ሰው ጀኔሬሽናል ትራውማ ከምናስበው በላይ በጣም የብዙዎቻችንን ህይወት አበላሽቷል። ምክንያቱም ከነገሩ እንዴት ነፃ መውጣት እንዳለብን አናውቅ ነው ከነገሩ እንዴት ማምለጥ እንዳለብን፣ ከነገሩ እንዴት መዳን እንዳለብን አናውቅም። ዝም ብሎ ነገሩ ህይወታችን ውስጥ ሲከናወን ነው የምናየው። አንዳንዶቻችን ቫዮለንት እንሆናለን፣ በቃ ተደባዳቢ፣ ቶሎ ተናዳጅ፣ ምክንያቱም አናውቀውም። ወይም ደግሞ በጣም በድብርት ቀኑን ሙሉ ተኝተን የምንውል ሰዎች ይሆናሉ። ወይም ደግሞ ለሰዎችን እምንተች፣ ምንም ነገር የማያስደስተን ሰዎች የምንሆን ሰዎች አለን እና ያ ምንድን ነው ሲወርድ ሲዋረድ የመጣ ነገር ነው። ልጆች እንግዲህ ኢሚዲየትሊ ኬርጊቨሮቻቸው ማን ናቸው? እናትና አባቶቻቸው ናቸው። ስለዚህ ባህሪ የሚወርሱት ነገሮችን የሚያዩት ቃላቶችን የሚሰሙት የሚመለከቱት ከእናትና ከአባታቸው ነው። ሰው ነጭ ወረቀት ላይ እንደማሳረፍ ነው ልጆች አይምሮ ላይ ማሳረፍ ሰው። ያንን ይዘን እንመጣና የእኛም እናትና አባቶች ከወላጆቻቸው የወረሱትን ይዘው ይመጡና እኛ ላይ ያሳርፉታል ማለት ነው። አውቀው አይደለም ኢንቴንሽናል አደለም ግን እንዲሁ የሚከናወን ነገር ነው እና ያ ደግሞ ብዙዎቻችንም ብዙ ዋጋ አስከፈቃ። ቫዮለንስ ወይም ድብድብ ያለበት ቤት ያደግን ሰዎች ሳናስበው ኃይለኛ ተደባዳቢ፣ ወይ ተሳዳቢ ሆነናል። ትችት ያለበት ቤት ያደግን ሰዎች ተች ሆነናል። ምንም ነገር የማያስደስተን ሆናል። አትችልም አንተ እኮ እንዲነ እየተባለን እየተሰደብን ያደግን ሰዎችም ሌሎች ሰዎችን አንቺ እኮ አትችይም ማለት ውስጥ ገብተናል። ንቀት እያየን በወላጆቻችን መካከል እኛን እንኳ ቀጥታ ባይሉን እርስ በርስ ሲናናቁ፣ እርስ በርስ ሲሰዳደቡ፣ እርስ በርስ ሲተቻቹ ካየን እኛም ያንን ነው የምንሆነው እና ጀኔሬሽናል ትራውማ በጣም በጣም ከባድ የሆነ ነገር ነው እና ብዙዎቻችን እንዲያውም ከየት እንደመጣብን ምን ሆኜ ነው እንደዚህ ሆንኩት የሆነን ነገር ቫዮለንስም ከሆነ ካደረግ ነው በኋላ ነው ወይኔ ምን ሆኜ ነው ለምን እንደዚህ ሆንኩ እያለን የምንደናገጠው ማለት ነው እና ያ ጀኔሬሽናል ትራውማ ግን አንድ ቦታ መሰበር አለበት አይደል? የሆነ ትውልድ ላይ ማቆም አለበት ካልሆነ ሁሉም ቀጣይ ትውልድ ልጅም የልጅ ልጅም እንደዛ እየሆነ ስለሚ ከኔ ፐርሰናል ኤክስፔሪንስ ለምሳሌ አንዳንዴ ትረሱት ነገር ላይክ ልጆ ናችሁ እን ረሳውት ምን ሆነው ነው በቃ በቃ መርሳት ጀምር ያለው ማለት ነው የምትሏቸው ሞመንቶች የሉም። በቃ ዓመታችሁ የሆነ ሊሆን ይችላል ስድስት ዓመታችሁ አራት ዓመት ህፃን መሆናችሁ ሊሆን ይችላል አስር ዓመታችሁ ሞልቶም እንኳን ወንድማችሁ ወይ ታችሁ የምታስታውሳውን ኢቨንት እናንተ ማታስታውሱት ኢቨንት ይኖራል። እና እንደሱ የሚሆነው ምን ሲሆን ነው አይምሮችን፣ እኛም ፕሮቴክት ለማድረግ ብሎክ ሲያደርግ ነው። ብዙ ጊዜ የልጆች አይምሮ በጣም ሴንስቲቭ በጣም ገና ስለሆነ ምን ይሆናል፣ አንዳንድ ሰዎች እንዲሁም መልቲፕል ፐርሰናሊቲ ዲስኦርደር ውስጥ ይገባሉ ወይም ደግሞ የተለያዩ ፐርሰናሊቲዎች ዴቨሎፕ ያደርጋሉ። ያ ነገር አይምሯቸውን ፕሮቴክት ሊያደርጋቸው አይምሯችን ፕሮቴክት ሊያደርገን ስለሚሞክር ማለት ነው። በዛም የተነሳ የልጅ አይምሮ መቋቋም የማይችለው ነገር ሲሆን ምን እንሆናለን ብሎክ እናደርገዋለን፣ ሜሞሪውን ትዝ አይለንም በቃ እና እኔ እንጃ ከአምስት ዓመት እስከ ስድስት ዓመት ያለው ጊዜ ትዝ አይለኝም፣ ከእንትን ዓመት እስከ እንትን ዓመት ያለው ጊዜ ትዝ አይለንም እንላለን። እና እኔም አሁን የማላስታውሳቸው ሞመንቶች ነበሩ፣ በዚህ ጊዜ ያለው የልጅነቴ ጊዜ ትዝ አይለኝም የምላቸው እና በጣም ራሴ ላይ ብዙ ጊዜ ከሰራው በኋላ ብዙ ካነበብኩ በኋላ ብዙ ቪዲዮዎችን ከተመለከትኩ በኋላ ጀኔሬሽናል ትሮማ ላይ ለምን አይምሮ ብሎክ እንዳረገው እየገባኝ፣ ሜሞሮቹ ግን ቀስ በቀስ ቀስ በቀስ እየተመለሱ አጋጥሞኛል እና ሲመለሱ ግን ኦልሬዲ እንዴት ዲል እንደማድረግ ከዚህ ሲቹዌሽን ጋር እንዴት ራሴን እንደማስታርቅ ወይም እንዴት እንደምትወው እንዴት እንደምለቀው ተዘጋጅቼበት አውቄበት ስለሆነ እንደ አዲስ ዋጋ አላስከፈለኝም። በቃ ማለት እንደ ልጅ ሆኖ ወይም እያደግን ባለንበት እድሜ ላይ እንደምናየው እንደምንመለከተው ቤታችን ውስጥ እንደሚከናወን ነገር አፌክት የሚያደርገን የለም። ለምን ቤታችን ነው። ከትምህርትም ቤት ወደ ቤታችን ነው የምንሄደው፣ ከየትም ከጨዋታም መልሰን ወደ ቤታችን ነው የምንሄደው። እና ብዙ ህፃናቶች ዊትነስ የሚያደርጉት የአባትና እናት ውስጥ ያለ ቫዮለንስ፣ እንድብድብን፣ ስድድብን፣ መናናቅን ከዛም አልፎ ብዙ ነገሮች ይሰማሉ፣ ቃላቶች እና ያንን ይዘን እናድግና እኛም የማይሆኑ ሰዎች እንሆናለን። ደስተኛ ያልሆኑ ሰዎች፣ በቃ ሚዝረብል፣ በምንም የማንደሰት ህይወታችን ላይ ስኬት የሌለ የፈለገ ስኬትን ብንፈልግ የፈለገ ብዙ ህልሞች ቢኖሩን ህልሞቻችንን ማሳካት ማንችል ደካማ ሰዎች ዩኖ ከላይ እንደበለጠኝ ሁሌ ከላይ እነስ ከላይ ይበልጡኛል እምንል ሰዎች፣ ቁጭ ብለን ሰዎችን ስናማ የምንውል ሰዎች፣ ለሚያከብሩን ለሚወዱን፣ ለሚቀርቡን ሰዎች ከፐርሰናል ሪሌሽንሽፕ ጀምሮ እስከ ጓደኝነት እስከ ዝምድና ድረስ ግድ የለሽ የሆኑን ሰዎች። አንዳንዶቻችን ደግሞ ብቸኝነታችንን የምንመርጥ ዝም ብለን የምንተኛ እንቅልፍ ወስዶን እኮ አይደለም ድብርት ውስጥ ስለገባን ነው እና ግን ምክንያቱን ስለማናቀው የባሰ የስሜት ቀውስ ነው የሚሰጥ። ለምን እንዲሆንኩ የሚለው ነገር ሰዎችም አለ አይደል? እሱ እኮ ሁሌ እንደተናደደ ነው እሱ እኮ ሁሌ ዲፕረስድ ነው እሱ እኮ አንድ ቀን ሲስቅ አይተነው አናቅም የሚሉን ሰዎች እንሆናለን። ግን እኛ ምክንያቱን አንረዳውም። አውቀን ያመጣነው ነገር አይደለም፣ ከወላጆቻችን የወረስነው ነው። እነሱ ደግሞ አውቀው እኛ ልጆቻችን ላይ ይህ ነገር ዳምፕ እናርግባቸው ብሎ ሳይሆን እነሱም ደግሞ ከራሳቸው ወላጆች የወረሱት ነገር ነው። እነዛም አያቶቻችንም እነሱ ወላጆች የወረሱት ነገር ነው። ግን ጀኔሬሽናል ትራውማን አንዱ ትውልድ መስበር አለበት፣ መቆም አለበት የሆነ ቦታ ላይ። ካልሆነ ሁሌ የሚቀጥል ሁሌ ባይኖር የሚሻል ጀኔሬሽን ነው የምንፈጥረው። ዩዝለስ የሆነ ጀኔሬሽን ነው የምንፈጥረው። በጣም የሚያዝኑ የሚከፉ፣ የሚበሳጩ፣ ዲፕረስድ የሚሆኑ ልጆች ነው የምንፈጥረው። ስለዚህ ያለ ማድረግ እኛ ራሳችንን ማዳመጥ አለብን። ምን ሆኜ ነው እንዲህ የሆንኩት? ይመጣሉ ሜሞሪዎቹ ትዝታዎቹ፣ ቀስ እያሉ ምን ሆነን እንደሆነ መቼ ላይ ፕሮግራም እንደተደረግን ይገበናል፣ መቼ ላይ ብስጩ እንድንሆን እንደተደረግን፣ መቼ ላይ በቃ አልችልም የሚል ስሜት እንደተገነባብን እየተረዳነው ነው፣ እየተረዳ ነው ስንመጣ ምን ይሆናል? ከዛ ነገር እየወጣን እየወጣን እኛም ደግሞ ያንን ነገር ራሳችን ከፈታ ነው እኮ እኛ ስሜት ውስጥ ያሉትን ነገሮች በተገቢው መንገድ አድሬስ ካረግ ናቸው። አንዳንዴ እኛ ሁሉ ከስሜታችን ለማምለጥ ነው የምንሞክረው። አንዳንዴ ግን እንዲሰማን መፍቀድ አለ። ያ ስሜት እየተሰማን ሲሄድ ያንን ስሜት የምንፈታበት አሁን ውጭ ሀገር፣ በጣም ቴራፒ ጋር እየሄዱ ሳይኮሎጂስት ጋር እየሄዱ ያናግራሉ። እኛ ሀገርም አሁን ተጀምሯል። አክሰሱ ያለው አቅሙ ያለው ሰው ቴራፒስቶችን ሄዶ ማናገር ይችላል። ከዛ ውጭ ደግሞ ምን ይሆናል ማንበብ ስለ እንደዚህ አይነት ነገር የተጻፉ መጽሐፎችን ማንበብ፣ የዩቱብ ቪዲዮዎችን መመልከት፣ ቲክቶክ ላይ ያሉ ቪዲዮዎች ከመረጥን የምናየውን ነገር ለጥያቄዎቻችን መልስ የሚሆኑ በጣም ቪዲዮዎች አሉ እና እነዛን ሪሶርሶች በአግባቡ መጠቀም ነው። ይሄ ነገር እኛ ላይ ሆኗል፣ ግን እኛ ላይ ማብቃት አለ እኛ ላይ መቆም አለበት እንጂ ወደሚቀጥለው ጀኔሬሽናችን ሊተላለፍ አይገባ። ይሄ ነገር እኛ ላይ እንዲያበቃ ምክንያት መሆን አለብን እኛ ላይ እንዲቆም የተሻሉ ልጆች የኖ ጥሩ አይምሮ ያላቸው ልጆች እኛ ላይ የሆነ ሆኗል አይደል፣ የተፈጠረው ተፈጥሯል። በተቻለን መጠን የኛን ህመም ስናድን ግን ጀግና ልጆች፣ ትችት ማይተቹ፣ ሀሜት ማያሙ፣ የተማሩ ደስተኛ፣ እኛ ዋጋ ከፍለን እነሱን የተሻለ ዜጋ የተሻለ ትውልድ መፍጠር እንችላለን። እና ቪዲዮ ላይ ስመለከት በጣም ኢንትረስቲንግ የሆነብኝ ኮንሰፕት አለ፣ እሱን ላሳያችሁ። ስለዚህ እንዳልኳችሁ ፔይኑ ወይም ጀነሬሽናል ትራውማ ወይም የስሜት ቀውሱ በፊት ካሉ ጀኔሬሽኖቻችን ይጀምራል ብለናል። ስለዚህ ይህንን ብርጭቆ አያቶቻችንን ብንወክልበት ይሄ ነው ፔኑ ማለት ነው። ከዛ እንግዲህ አያቶቻችን ወይ እነሱም ሲወርድ ሲዋረድ የመጣ ትራውማ ይሆናል ያለባቸው ወይ ደግሞ ራሳቸው የገጠማቸው ነገር ይሆናል ትራውማው ዴቨሎፕ እንዲያደርግ ያደረገባቸው እና ይህንን ቀጥታ ወደኛ ፓሬንቶች ያስተላልፉታል ማለት ነው። እዚህ ፔን ከባድ ነው። ትሮማ ከባድ ነው። እንዲህ እንደ ቀልድ የሚለቅ ነገር አይደለም። ይሄንን ደግሞ የእኛ ፓሬንቶች የእኛ ወላጆች ደግሞ ከራሳቸው ወላጆች የተቀበሉትን ቫዮለንስ ሊሆን ይችላል። ብቻ ጀነሬሽናል ወይም ደግሞ ከትውልድ ትውልድ የሚተላለፍ የስሜት ቀውሱን ወደ ማን ያመጡታል? ወደ እኛ ቀጥታ ያስተላልፉታል ማለት ነው። ስለዚህ አሁን እዚህ ላይ መምረጥ የእኛ ፋንታ ነው። ቀላል አይደለም። ብዙ ቴራፒ ሊፈልግ ይችላል ብዙ ከራስ ጋር መታረቅ ሊፈልግ ይችላል ብዙ ትግል ይኖረዋል። ግን ያ ትግል ወደ ልጆቻችን ከማስተላለፉ ይልቅ ወርዝ የሚያደርግ ትግል ራሳችንን ሂል ለማድረግ ይሄን ጄኔሬሽናል ከርሱን ወይም ትራማውን ለመስበር ሲወርድ ሲዋረድ የመጣውን ህመም፣ ሲወርድ ሲዋረድ የመጣውን ስቃይ፣ ያንን ፊሊንግ፣ ያንን ድባቴ፣ ያንን ጭንቀት፣ ያንን ቫዮለንት የሆነ ሲቹዌሽን መቀየር እንችላለን። ቀላል ነው አይደለም። እኛ ላይ ካላበቃ ግን ወደፊት ደግሞ የእኛ ልጆች አፌክት ያደርጋል። የእኛ ልጆች ደግሞ የነሱን ልጆች እያለ የሚቀጥል ስለሆነ የሆነ ትውልድ ላይ መሰበር አለበት ማለት ነው ይሄ ፔን ትራውማ። ስለዚህ ምርጫው የኛ ነው። ከባድ ነው ኦፍኮርስ፣ ያንን ነገር ማዳን ቀላል አይደለም ግን መምረጥና የተሻለ ነገር ለልጆቻችን ማስተላለፍ እንችላለን ማለት ነው። ስለዚህ እንዳልነው እራሳችንን ማዳን ቀላል አይደለም፣ ግን ደግሞ ራሳችንንም አድነን ከዛ ደግሞ ልጆቻችንንም ጠቅመን ይሄ እኛ ሲወርድ ሲዋረድ ያመጣ ነው ጀኔሬሽናል ፔይን ሰብረን የትውልዱ ሂሮ መሆን ደግሞ ይቻላል። ቢካዝ ራሳችን ላይ በመስራት ምርጫ ነው እንጂ ኦፍኮርስ ቀላል አይደለም እንደነገርኳችሁ። ስለዚህ መታገሉና ለመዳን መሞከሩ ወርዝ ያደርጋል ማለት ነው። ከራሳችን ፔን መዳን የራሳችንን ትራውማ ማጽዳት ለሚቀጥለው ጀነሬሽን ትልቅ ትልቅ ስጦታ ነው የሚሆነው። አትሊስት ልጆቻችን እኛ ከምናልፈው እኛ ካለፍ ነው ወላጆቻችን፣ ካለፉት አያቶቻችን ፌስ ካደረጉት ህመም ይድናሉ ወይም የዛ ገፈት ቀማሾች አይሆኑም። ባላጠፉት፣ ባልሰሩት፣ ባልተሳሳቱት ስህተት ዋጋ አይከፍሉም ማለት ነው። ይህንን ቪዲዮ ለመጀመሪያ ጊዜ ስመለከተው እውነት በጣም ብዙ ነገር ውስጥ ብዙ ቦታ ነው የወሰደኝ። በጣም ኢንትረስቲንግ ነው። በጣም ነገሩን ቁልጭ አድርጎ ነው ያሳየኝ። እና ሁላችንም የእኛን ፔን፣ የተቀባበልነውን የትውልድ ፔን ወደ ልጆቻችን ላለማስተላለፍ መታገል አለብን። ለኛም መዳኑ ስለሚጠቅመን ማለት ነው። ማን መሰቃየት ይፈልጋል? ማን ድብርት ይፈልጋል? ማን ሀዘን ይፈልጋል? ማንንም አይፈልግም። ግን ስር መሰረቱን መረዳትና ማወቅ አለብን። እንዳልኳችሁ የተለያዩ ሪሶርሶችን መጠቀም አለብን። ዘመኑ ሰልጥኗል። ዩቱብ ቪዲዮ አለ፣ መጽሐፍ አለ፣ አቅም ያለን ደግሞ ቴራፒስቶች አሉ። ያን በማድረግ ራሳችንን አድነን ልጆቻችንንም ከተለያየ ከትውልድ ትውልድ በቅብብሎች ከመጣ ህመምና ስቃይ እና ትሮማ ልናወጣቸው እንችላለን። እኔ ደግሞ በጣም እወዳችኋለሁ። ሰው መሆን ዘራችን፣ ፍቅር ሃይማኖታችን ይሁን። ሰላም፣ ቆዩን።